ሰላም አለይኩም እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ ብያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። እንደወጡተ መቅረት አላህ የጠብቃችሁ። ውድ ቤተሰቦቼ ዛሬ ቀኑ እሁድ ነው፣ ኦክቶበር 5 2025። በዛሬ በእሁድ የቀን ውሎ 8 ግራም ነጥብ 3 የጣት ወርቅ ነው ይዤላችሁ የመጣሁት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮውን ከወደዳችሁ ላይክና እና ሼር እያደረጋችሁ ለብዙ ሰው እንድደርስ አድርጉ። አሁን የምትመለከቱት የጣት ወርቅ ካራንቱ 21 ካራንት ባህሪን ነው ማለት ነው። ያው 21 ካራንት ሳውዲ አለ፣ 21 ካራንት ዱባይ፣ 21 ካራንት ኢትዮጵያ የኛ ሀገራችን ማለት ነው። የሁሉም ሀገር የየራሱ የሆነ 21 ካራንት አለው። ስለዚህ ስገዙ ጥንቃቄ ማድረግ አለባችሁ ማለት ነው። ከዛ ውጭ ግን እንደውት እንደሚያምር ወስስቲ በጣም ነው የሚያምሩ ሀያ አንዱ ካራንት ማለት ነው። ስታውት ራሱ ያብረቀርቃል ሀቂቃ ከሌላ ወርቅ ጋር ትንሽ ልዩነት አለው ማለት ነው። እንግዲህ ሀባይብ እንደሰማችሁት ነው። 8 ግራም ነጥብ ሶስቱን 3740 ሪያል ነው ማለት ነው። አንድ ግራም በ450 ሪያል ማለት ነው። ከመስን እያጋ የደሪባ ሳይታሰበሰቡት እንግዲህ የዛሬው የወርቅ ዋጋ በጣም በጣም በጣም ከመወደዱ የተነሳ አንድ ግራም ወርቅ በ465 በ460 በ450 ሪያል ነው የሚሉት ማለት ነው። እውነት ነው የምላችሁ በጣም ተወዷል ወርቅ ይሄ ከመስነ እያው ጋር ያለው ነው። ከደሪባ ጋር አስር በ510 507 505 ነው የሚሉት። ወላሂ ነው የምላችሁ ወርቅ በጣም ተወዷል። 500 ቤት ገብቷል ማለት ነው። ስለዚህ እኔ 400 ገባ እንደዚህ ነው ስላችሁ ኧረ 350 ነው ኧረ 330 ነው የምትሉ ልጆች ደህና ናችሁ ሆይ አላችሁ ሆይ እ ጤናችሁን እንዴት ነው እጠይቃችኋለሁ በደንብ አድርጌ ማለት ነው። ስለዚህ ወርቅ ተወዷል ማለት ነው። እውነቴን ነው፣ በጣም ነው የተወደደው። እናንተ ደግሞ የተጠቀማችሁበትን ወርቅ ይዛችሁ ከዳችሁ ለመሸጥ ከፈለጋችሁ በአራት መቶ አስር ሪያል ሀያ አንዱን ካራንት ይቅርታ፣ በአራት መቶ አምስት ሪያል ሀያ አንዱን ካራንት ይገዟችኋል ማለት ነው። አስቡት፣ አስራ ስምንቱን ካራንት በሶስት መቶ አርባ ሪያል ጓደኛ የሸጠችው እንደዛ ነው። በ340 ሪያል አንድ ግራም 18 ካራንት ማለት ነው። የእሱ 18 ካራንት ነበረ የሸጠችው እንደዛ ነው ማለት ነው ውዶች። እና ወርቅ ተወዷል። እኔ አይደለሁም የምጨምርበት እና ይህንን ይመስላል ውዶችዬ እንሻላ ደግሞ በቀጣይ በሌላ በአዲስ ቪዲዮ እንገናኛለን። ላይክ እና ሼር ማድረጋችሁን እንዳትረሱ። ሁላችሁንም ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተስፋ እንዳትቆርጡ፣ አብረን እንገዛለን። ኢንሻአላህ